ፓርቷን ላይ የነበረኝ ነገር ያው ሁለቱንም የጻፍኩት እኔ እንደመሆኔ ሄኖክ ፓርቷንም ጥሩ አድርጎ አዘጋጅቶታል ብዬ አምናለሁ። ምክንያቱም እንደ ዳይሬክተር መወሰን የነበረበትን ውሳኔዎች በሙሉ በኮንፊደንስ ወስነው። ኦኬ፣ ስለ ፓርት ዋን ማለት የሚፈልገው ምንድን ነው? ለእኔ መጀመሪያ ስራዬ ስለሆነ መቼም የማይረሳኝ ስራ ነው። ስለ ፊልሙ የሚሰጠውን አስተያየት በጣም የሚያበረታታ ነው። አሪፍ ነበር። ያው እንደሚታወቀው ሁላችንም በጣም ከገመትነው በላይ እንደሆነ እናውቃለን። ምክንያቱም ፊልሙ ከወጣ ጀምሮ ማንም ኔጌቲቭ የሆነ ሳይድ ይዞ ወይ ደግሞ ስለ ፊልሙ መጥፎነት የሚያው ራሱ በጥሙኛ ያገ ኔ ራስ በግሌ እና በሀገራችን ደረጃ ደግሞ እንደዚህ ሁሉም ሰው በአንድ ድምፅ ጥሩ ነው ብሎ የመሰከርለት ፊልም ከወንዶች ጉዳይ ውጪ ወደ ውጪ ፊልሞች ካሄደ በስተቀር ያለ አይመስለኝም ብዬ አስባለሁ። በግል እና ሁሉም ሰው አንድ አይነት የሆነ አቋም ያለው ፊልሙ በሲዲም ከወጣ ጀምሮ ሲዲዮን ያለማጋነን ከአምስት እስከ አስራ አምስት ጊዜ ሰው እንዳየው ሲነግርህ ደስ ይላል። ማለት አንተ የሰራው ነገር እንደዚህ በሰው ተወዶ ሰው ጋር መልካም የሆነ አስተያየት ሲገኝበት በጣም ደስ ይላል። እና በግሌ በጣም የኮራውበት እና ሁሌ በየሄድኩበት ሁሉ ደረቴ ነፍቼ እንድንቀሳቀስ ያደረገኝ ፊልም የወንዶች ወንዶች ጉዳይ የመጀመሪያም ነገር ስለሆነ ከሰዎች ዘንድም በጣም ፍቅር ያገኝንበት ነገር ስለሆነ የመጀመሪያውን እወደዋለሁ። በአጠቃላይ ስለ ወንዶቹ ጉዳይ መናገር የምችለው ነገር ቢኖር ብዙ ሰዎችም እንደሚሰጡኝ አስተያየት እስከዛሬ ፊልሞችን አይተናል፣ እንደ ወንዶች ጉዳይ ግን ጥሩ ፊልም አልገጠመንም ያሉኝ ሰዎች አሉ። ጭራሹም ደግሞ አማርኛ ፊልም ለምን እናያለን? ምን ጥሩ ነገር ልታሳዩን? ብሎ የምሳደቡም ሰዎች ገጥሞኝ ነበር። ግን የወንዶች ጉዳይ የተለየ ነው። በቃ የተለየ ነው። ወንዶች ጉዳይ ነው ያላየው ሰው አለ ብዬ አላስብም። ከተመልካቹ የመጣው አስተያየት ከጠበቅነው በላይ ነው። እኛም ከሰራነው በኋላ ደጋግመን ስናየው ከጠበቅነው በላይ ነው። በካራክተርም ካስቲንጉንም ብታየው የታሪኩ አወቃቀርም በጣም ለእኔ የተለየ ፊልም ነበር። የመጀመሪያ ስራ እንደመሆኑ መጠን ደስ ብሎ የሚሰራው ስራ ፓርቷን ነው። በፍቅር የሰራ ነው። ጥሩ ጓደኝነት ነበርን። ፓርት ቱ ላይ ደግሞ ስንመጣ ከጓደኝነት አልፈን ቤተሰቡ ነው ይሆን። ፓርቲዋ ላይ ቁጭ እየነበር ስ የምበላው ፓርቱ ላይ እየሰራ ነው። ያ የመጀመሪያ እንደ መገናኛ የሆነ ትዝታ ይኖረዋል። ግን አሁንም ቢሆን አሁንም ቢሆን ያለው ስሜት አንድ አይነት ነው። ከግሩፑ ጋር ጠቅላላ ያለው ነገር ደስ ሲል ነበረ። ሁለቱም ለእኔ ጥሩ

ወደ ፓርቲቱ ደግሞ መጥቼ እኔ አዘጋጅቼዋለሁ። ይህንን ደግሞ እንዳዘጋጅ ግፊት ካደረጉብኝ ሰዎች መሃል ዋነኛው የፓርቲዋን ዳይሬክተር ሄኖክ አየለ ነው እና ሄኖክ ይህንን ነገር እንዳደርግ ስለገፋፋኝ እጅግ በጣም አመሰግናለሁ። የፓርቲቱ ስክሪፕት ገና ሲጻፍ ኤዲት ከማድረግ ጀምሮ ግሩም ኤርሚያስ እና እስቲፋኖስ ርሄ ሁለቱ በጣም አግዘውኛል። ከዛ በመቀጠል ወደ ዳይሬክቲንግም ስመጣ ሁሉም ተዋናይ አብረው ነው ዳይሬክት ያደረጉት ማለት ይቻላል። ሁሉም ተሳታፊዎች ናቸው። ሁሉም እጃቸው አለበት ፓርቲቱ ላይ። አይደለም እ ያው እንግዲህ አሁን ደግሞ በፓርቲቱ የወንዶች ጉዳይ ሰርተን ጨርሰናል። ከዚያ በላይ የተሻለ እንዲሆን ለማድረግ ሞክረናል። አልተቻለ መጠን እጅግ ቆንጆ ነው፣ በጣም የተሻለ በብዙ ነገሮቹ ያነሳቸው አይዲያዎች ኮሜዲ ብቻ በጣም ወጣቱ የሚመለከት በጣም ትልቅ ቁም ነገር ያዘለ ነው። በፓርቲቱ እርግጠኛው እርግጠኛ መናገር የሚችለው ሁሉንም ሊመለከት የሚችል አይዲያ ስለተነሳ ለሁሉም የሚሆኑት ኔትሮች ሁላችንም ማሻሻል ያለብንን ነገር አሻሽለን ቀርበናል። እንግዲህ ኦዲያንስ አይቶ ይፍረደን ነው። እንደ ፓርቲቱ ጥሩ እንደ ፓርቷን ጥሩ ምላሽ እንደሚኖረው ገምታለሁ። ፓርቲቱ ላይ ደስ ያለ ነገር የራሴ ካራክተር ምንድነው፣ ዋን ላይ እንደ ረዳት አክተር ሆኖ ያው የራሱ ምክንያት በስሱ የሚታወቅ ተዋን እንትን ካራክተር ነበር የነበረኝ አሁን ግን ለዚህ ሁሉ ቷላይ እንደ ዋና ምክንያት ነው። ቱ ላይ ማለት ነው የብዙ ነገር መበጥበጥ ምክንያት የብዙ ነገር ከጋሼ ጀምሮ እስከ ጓደኞቼ እስከ መቀያየም ድረስ ምን አትምን የዚህ ሁሉ ሰው ምክንያት በመሆኔ ፓርት ቱ ለኔ በጣም ጥሩ ነው። በስራው በጣም ኮንፊደንስ አለኝ። በጣም ቆንጆ ነው፣ ይበልጣል ብዬ መናገር ይችላለሁ። ከመጀመሪያው እኔም ስሰራው እና አሁን ኤዲቲንግ ላይ ከማየው የበለጠ ሳያው ደግሞ ከተማልካሽ ጋር የበለጠ ወዶ አለው ብዬ ማስባው። ፊልም ግን ያኛው ያኛው እንት ነው። ይሄኛው ግን አጋጣሚ ነው። ራሴ ራሴ ነው ያኛው በጣሳ ተወረወረብኝ። እንት ነው። ይሄ ግን መዶሻ

የማይረሳ የእኔ አንበሳ ብየዋለሁ እሱን። እና እንግዲህ በጣም እርግጠኛ የወንዶች ጉዳይ ላይ ፒንሳ ቢያገኘኝ ኖሮ የፊልሙ ጃነር ተለውጦ እንትን ነበር፣ ትራጀዲ ነበር የሚሆነው ፊልሙ ኮሜዲ እና በዚህ የሰዓቱን ፓርቲ ስንሰራ የነበረው ነገር ነው። ማለት ቀጥታ ፊልሙን ነው እንጂ የእኔ በበኩል ያሰብኩት አደገኛ በርድ ነበር። በሰዓቱ ለምሳሌ እንደ ቤንዚን ውሃ እየተከፈከፈቢ ነበር። መሬት ላይ ወድቄ ሰራ በጣም ቀዝቅዞኛል። ማረሳው ነገር ራሴ ፊል ያደረ ግን ያው የስራው ጥሩነት የስራው ጥሩነት እንደገና ያው የነበረን ፍቅር ምናምን ያንን ነገር እንድታስብ አያድርግም። እና ወደ ቤት ሲሄድ ነው እንደውም ጃኬት ለብሼ ብርድ ብርዱ የተሰማኝ ማለት እና ሸዋፈራው ከላይ እያፈሰሰች አለው ጠበል ቢሆን ምን አባክ ተሆን ነበር ብላ እያለ እያሳቀ ነበር። ነብሰ ጡር ነበርኩኝ ካራክተሯም ላይ ማለት ነው። እና እየሰራን ዘጠኝ ኦልሬዲ ገብቶ ነው እየቀረጽን የነበረው። እና የመጨረሻው ቀን በጣም ማለት ድካም ነበረበት። ቀረጻው በጣም ማለት ፎቆችን ስንወጣን ስንወርድ ነበር። እዚህ ልክ ከሆነ በጣም ደግሞ ነበር፣ እያሾፉብኝም ነበር። ዛሬ ሳትወልጅ አትቀርም ምናምን እንደተባለም፣ ዛሬ ቀረጻውን ቀን ጨርሼ እንደነገ አስር ሰዓት የወለድኩት አጋጣሚ። ብዙዎቻችን ከስራ ስራ ቦታ ላይ ለመገኘት ሁኔታዎች እንዲመቻቹልን እንፈልጋለን። እሷ ግን እርጉዝ ሆና ድካም እያለባት ነበረ ስራውን ለመጨረስ በጣም ጥርሷን ነክሳ ስትሰራ የነበረው። የሚገርመው አጋጣሚ ግን እሁድ ቀን ስራችንን ጨርሰን ሰኞ መውለዷ በጣም በዚህ ፊልም ውስጥ የማስታውሰው አጋጣሚ ነው እና ሸዊት ለሌሎቻችን ሁሉ አስተማሪ ምሳሌ ትሆናለች ብዬ አስባለሁ። እጅግ በጣም አመሰግናት አለው። ከዛ የምትሸናበት እንደለመድከው ሽና። ምን ይላል አካቸው? እውነቴን ነው እንዴ? እኔ ግን ምንድነው የሚሻለኝ? አንተ ምንድነው የሚሻለኝ? የእሷም ስልክ እዛ ውስጥ ነው። እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው? እዚህ መስሪያ ቤት አልቆየሽም? ብትቆይ የማኖረው ይሄ ድምጽ አይመጣም ነበር እና የእሷም ስልክ እዛ ውስጥ

ዘሉ። ምን ሆነ? ምን ሆነ? ባፉ ሶሪ። እሺ። የሀገር መሳቂያ መሳለቂያ ሲሆን እንዴት ሁሉ ነገር የልጄ እድል መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔን የነዶይ ነው እንጂ የልጅ ልጅ አቅፎ መሳሙን ጠልቼው አይደለም። ሳቅ

ስለዚህ አንተ ከምትጠጣ ላጠ ወደ በሩ። ምን ነው አድማሱ ከስክሪፕቱ ጀምሮ ሙሉ በሙሉ ለተዋናይም ለሌሎች ሰዎችም በነፃነት አስተያየት ሲቀበል ነበር። የተቀበለውንም አስተያየት እንደ አስተያየት ተቀብሎ የሚያስተካክላቸው ነገሮች ነበሩ። ስንሰራም በሙሉ ነፃነት ነው የምንሰራው። አድማሱ እንደ ዳይሬክተር ሳይሆን እንደ ጓደኝነት እኛ የምንፈልገውን አክሴፕት አድርጎን ተራርመን እየሰራ ነው። ጥሩ ድርሰት ምን ይሰራው፣ ያሁኑም የተሻለ ነው ባይነኝ ከዋን እንደውም የተሻለ ነው ባይነኝ ድርሰቱ ያሁኑ። ማለት ብዙ ጽሁፎችን ማን በብድሉ ነበር። ስለ ዳይሬክቲንጉም ደግሞ በኮንፊደንስ መናገር ይችላል ነው፣ ጥሩ አድርጎ አዘጋጅቶታል።